ነው እንትን ነው እኮ እሷ እኮ እቺ ትዳርን መሰብሰብ ያለቻት አባባል እኮ እንትን የሚለው ነው። ይሄ ከብክነት ከብዙ ከመዋለል ምናምን ፎከስ ወደ ማድረግ ትገባለች። ነው እድሜያችን ገና ስለሆነ ነው እንጂ እኛ ሶስታችን ዓመት ነው። ሰዎች በጣም ተጽዕኖ ፈጥሮብኛል። ትዳር ከላይ ሌላ ምዕራፍ ነው። ብዙ ሰዎች ይገናኛል ምናምን፣ ትዳር ውስጥም እንደዛ ብዙ አፕ ኤንድ ዳውን አለ። ጥሩ ነገሮችም አሉት። ማይሆን ነገር ደግሞ ሲፈጠር አንተ እንዴ ነው ያንን ነገር ለመፍታት የምትሄድበት መንገድ፣ ይሄ ማቹሪቲ ይጠይቃል። ሶ ጥሩ ማረ አንተ፣ በዚህ ጊዜ ሁለት ልጅ አድርሳል። እኛ ገና ከልጅነታችን ምን አይነት ሙድ ተጀምሯል መሰላችሁ? ሙድ ልበለው እንዴ ልበለው። አሁን ያው ነፍ ነገር አለ፣ ነፍ ጦረድ ያለው ትዳር ላይ ማለት ነው። እንደምታውቁት ሁሉም ፖድካስቶች ስለ ፍቅር ስለ ፍቅረኛ፣ ስለ ወንድ፣ ስለ ሴት፣ ስለ ባልና ሚስት፣ ስለ ፋሚሊ ይመክራሉ። የትዳር አማካሪዎች ሁሉ አሉ። ያላገቡ የትዳር አማካሪ ወጣት ልጆች አሉ። ባላገባም እንኳን በዚህ ላይ እውቀት አለኝ ብለው ካነበብኳቸው ምናምን እያሉ ሼር የሚያደርጉ ከዛ ደግሞ በላይፍ ደግሞ የሌለ በቃ ሀያ ዓመት ሀምሳ ዓመት አርባ ዓመት ያስቆጠሩ ሰዎች ደግሞ ሲያወሩ ትሰባለህ። ስለምናም ስለ ትዳር ሰው አይ ቲንክ ነገር ይው በጣም ኢምፖርታንት ከመሆኑ የተነሳ ነው የሚሉ ሰዎች አሉ። በጣም ኢምፖርታንት ስለሆነ መወራት አለበት ላይ ከመብላት ከመጠጣት ምናምን ባልተናነሰ ቤተሰብ ነው ሀገርን የሚሰራው፣ እና ሰው እዛ ጋር ጤናማ ከሆነ ጤናማ ነው ማህበረሰብ የሚሆነው የሚሉ ሰዎች አሉ። አንዳንዶቹ ደግሞ በቃ ምንድ ነው ይህን ያህል ስትራግል ካለው በመካከል ላይ ካሉት ቺት መደራረጎች ፋይናንሽሊ ካለው ስትራግል ሰውን ከማመን ካለማመን ምናምን በመነጨብ ውጣ ውረዱ ነው ያስቡትናል። አንዳንድ ሰዎች ሶስት ዓመት አራት ዓመት ስድስት ዓመት አስር ዓመት ምናምን ሰዎች ብዙ ኢነርጃቸውን ብዙ ጊዜያቸውን ብዙ ገንዘባቸው ምናምናምናም ተስፋቸውን ብዙ እዛ ላይ ኢንቨስት ያደርጋሉ። ከዛ ነገሮች ይበለሻሻሉ ምናምናምን። አንዳንድ ትዳሮች ወዲያው ሲፈርሱታ ያለ ብቻ ካለበት ትዳር የሚባለው ተቋም ካለበት ፈተና አንጻር በሙሉ የአማርኛ ካለበት ተግዳሮት አንጻር ከዛ አንጻር እንደ ምንድን ነው የሚሉ በተለይ ሴቶች ወንዶች፣ እሱን ሪሰርች አልሰራሁበት። ማስቸጋሪ ነው ሰዓት ሴቶች ወንዶች የሚለው እንትናት ወይ እና እና በቃ እንደ ተቋም ትዳር ካለበት ተግዳሮት አንጻር ማለት ነው። አሁን አሁን ደግሞ በተለይ ውጭዎቹ ላይ ስላለ ያ ነገር እኛም ሀገር እየመጣ ነው። ምንድነው፣ እኛ እኮ ያለ ትዳር መኖር እንችላለን። ከትዳር ውጭ ያሉ ደስታዎች እኮ አሉ። ሰው በቃ ራሱ ላይ ኢንቨስት እስካደረገ ድረስ ራሱ ላይ እስከሰራ ድረስ ፐርሰናል ራሱን እስካጎለበተ ድረስ በእውቀትም፣ በገንዘብም በሚያስፈልገው ነገር ሁሉ የሚፈልገው ነገር እስካወቀ ድረስ ምንድን ነው ግዴታ ያደረገው ትዳርን። ብዙ ሰዎች አሉ እዮ ከመክር ምክር በተጓሚሉትነ ምን መሰለህ፣ በብዛት ሲወራ ስለ ትዳር መጥፎነት ብቻ ነው የሚወራው ስለ ትዳር ጥሩነት ኧረ፣ ገና አሁን ነው የተወራ ያለው መሰለኝ። ሰዎች የሚያወሩት እውነት ነው የሚያወሩት። እንደት ተባለ እኮ ቅድም ሲል ነበር፣ በቃ ትዳር ውስጥ ገብቶች ይታያደርጋል። ከእዛ ይሄ ብዙ ሀስሎች እንዳሉት ሀስል ነው በብዛት የሚወራ። ግን ትዳር ውስጥ ገብተህ እራሱ ጥሩ ነገሮች አሉት። ለምሳሌ የሚመጣ በረከት አለ ይባላል። ኧረ፣ በአባቶቻችን በእናቶቻችን ያንን በረከት እኔ እስክደርስበት ድረስ አላውቀውም ነበር፣ አላልነውም ነበር። ከዛ በኋላ እውነትም በረከት አሉ ከዛ ደግሞ በትዳር ውስጥ ደግሞ ባልና ሚስት እንዲጽናኑ ደግሞ ልጅ የሚባል ደግሞ ሌላ ደግሞ ስጦታ አለ፣ በትዳር ውስጥ ነው የምታገኝ። እንዲጽናኑ ዘርንም እንድትተኪ ሊሆኑ ይችላል። ይሄ ደግሞ ሌላ ደስታ አለ። አሁን ቤት ስገባ እኔ በጣም ደስ የሚል ከልጄ ጋር የማደርገው ነገር በጣም መወዳት፣ የምትንከባከበኝ ደግሞ ሚስት አለች

ግልጽ ያሉ ፊት ለፊትህ የሚታዩ ነገሮች አሉ። ክርክሩን ለማድመቅ ለማሞቅ ምናምን ሳይሆን በእኛ መሀል ያለ ሳይሆን አጠቃላይ ዓለሙ ላይ ያለ ክርክር ነው። ኖማተርዋት ቅርብ ያሉትን ሰዎች ማየት ነው። ትዳር ይጠቅማል አይጠቅምም ብሎ ለማወቅ ሃርቫርድ ሄደህ መማር አይጠበቅብህም። ላይብራሪ ገብተህ ማንበብ አይጠበቅብህም። ምንም ሩቅ መሄድ አይጠበቅብህም። እኔ ትዳር መጥቀሙን፣ መውለድ መጥቀሙን ለማየት ቅርብ ምሳሌ እናቴ ባትወልድ ባታገባ ኑሮ ዛሬ ላይ በዚህ እድሜዋ ምን አይነት ህይወት ሊኖራ ይችላል፣ እሷን አያታለ። በእሷ እድሜ የወለዱ ያልወለዱ ሴቶች። ሴቶችን ሶ አንድን ነገር አሁን ለምሳሌ ብዙ ጊዜ ውጭ በመሄድ በመሰደድ ህይወትን በመቀየር ቢራ ሰዎች ክርክር ያደርጋሉ። አንዳንዶች በጣም አገር ውስጥ ሰው ሰርቶ መለወጥ ይችላል፣ ስደት አይጠቅም፣ ከብዙ ነገሮች ይነጥልሃል የሚል ምክንያት አላቸው። ከእምነት ከሚሰግዱበት ቦታ ምናምን ብዙ ምክንያቶች አሉ ስደትን የማይደግፉ ሰዎች። አደሴም ታይም ደግሞ አይ ስደት ወሳኝ ነው፣ በአጭር ጊዜ ህይወትን ትቀይራለ፣ ገንዘብ ታገኛለ ሰዎች አሉ ሶ እዚህ ክርክር ውስጥ እንኳን ይሄ አገር ለቆ በመሄድና ባለመሄድ ውስጥ የወጡ ሰዎች ሲያወሩ እና እዚህኛ ቁጭ ብለን የምናወራው ሰዎች እንለያያለን። ህልም ነበረኝ በጣም ጓጉቼ ከሀገር ወጥቼ ነበር ግን እንደጠበኩት አይደለም የሚል ሰው አለ። ሄዱ አንድ አይነት ሀገር ላይ ሄዱ። እዛ ደግሞ በመውጣቴ ተጠቅም ያለው ህይወቴን በአጭር ጊዜ ቀየር ያለው ቤተሰቦቼን ረድቻለሁ ምናምን ብሎ ስደትን እንደሚጠቅም ያስረዳ ሰው አለ። ገብቶሃል አንድን ነገር ያላየው ሰው ሊያወራ አይችል ሶ ልክ ስደት ላይ እንዳለው ክርክር ሁሉ ትዳር ውስጥ ሲመጣ የወለደ ሰው ብቻ ነው የመውለድን ጣዕም የሚያውቀው ጎበዞች ሊጋመቱት ይችላሉ እህቴ ላይ ወንድሜ ላይ የተሰማቸውን ስሜት ያ ስሜት ምን አለው ልጅ መውለድ ከተወለደል በኋላ ልጅ ማሳደግ የተለያየ በጣም ሰፊ ነገሮች አሉት አንዳንዴ ስትሆን የምታውቃቸው ነገሮች አሉ በመስማት የማትረዳቸው ነገሮች አሉ ክርክሩ በብዙ መልኩ አለ ማለት ነው አለም ላይ ስታሰፈው ከግለሰብ ክርክሮች አልፎ ከህዝብ ቁጥር ጋር ያያይዙታል። ማግባት መውለድን ስለሚከተል ሰዎች በጣም አርቀው ሲፈላሰፉ ደግሞ ሰዎች በዚህ በሚኖርበት ዓለም ውስጥ ደስተኛ ሳይሆን በስራቸው በገንዘብ ቁጠባ ይህ የምታየው ዓለም ውስጥ የምታየው ጦርነት፣ ጭንቀት ምናምን እያለ ለምንድነው ሌላ ሰው እዚህ መከራ ውስጥ የምንጨምረው ብሎ የሚያምኑ ሰዎች አሉ። አንተ ብዙ ነው። ግን ቤስት ምሳሌ ቤተሰቤ ነው። ቤተሰቤ ጓደኞቼ፣ እናቴ በመውለዳቸው መጠቀማቸውን አውቃል። ሩቅ መሄድ በጣም ጥልቅ መፈተሻ አይጠይቅም። ሰው እነሱ ተጠቅመ አይቻለሁ ለእኔ ይጠቅማል ብዬ አስባለሁ። አደሴም ታይም ደግሞ በጣም ጭቅጭቅ ባለበት ቤተሰብ ውስጥ አድርጎ በጣም አስከፊ ነገሮችን እያየ ያደገ ሰው የትዳር ጥቅም ላይ ታየው ይችላል ገብቶላ ወልዶ የሞተበት ሰው ምናልባት ኤርሊ ኤጅ ላይ ታምሮበት በጣም ብዙ ፈተና ያየ ሰው መውለዱን ሪግሬት ሊያደርግ ይችላል። ህይወት ውስጥ በጣም ብዙ አይነት ምልከታ ሊኖር ይችላል፣ ግን እኔ ካልቴኝ ሁሉም ሰው ሁሉም ሰው ቢወልድ ቢያገባ ያንን ወግና ክብር ያወራል። ወግና ክብር ነው። ወግና ክብር ነው ወይ? ወግና ክብር ወደሚለው እንመጣለን። እኔ ደግሞ እማም ነው ያው ከዚህ በፊት አንድ አውርተናል፣ በደንብ ማለት እስክንቀጠቀጥ ድረስ ማለት ነውና፣ የመጀመሪያ ኤፒሶዳችን ነው። በጣም አውቀጠቀጣቸው <laughs> የኦዴንሶቻችን ለመሰለን ኖ ማለት አይፈቀድም። ለምሳሌ አሁን የተለመደ ኮንቬንሽናል የሆነ ነገር አለ ኖ ማለት እኔ ኖ ስል ግን ምን ከባላይ ተሸክሜ እንደሆነ ምን አይነት ስታንድ እንዳለኝ በምን ኖ እንደምል አይታወቅም እና ግዴታ አይደለም። እኔ ስቲል ማምነው ግዴታ አይደለም ፓኬጅ ነው ትዳር። ዝም ብሎ ሰዎች ፑሽ ስላደረጉክ በየኮመንቱ ስላገበገቡክ ምናምን የሚገባበት ነገር አይደለም። ለምሳሌ ጥሩ ኑሮ ወይም ደግሞ ደስ የሚል አንድ ቀን እያሳለፍኩ ነው፣ በቃሽ በቃሽ በቃ ምቾትሽ እንትን አለ አግቢ ኦር እዚህ እንትን ውስጥ ለባል ብጨምሪበት ምናምንሰማሰማምንተ ምግብ አብስላ ነፍ ቴብሏ ላይ ነፍ ምግብ አድርጋ ምናምን ምናምን ፖስት አድርጋ ነበረ፣ ብቻዋን አራት አግቢ ይበላት ብሎ አግቢ ይበላት እና ተሰብስበዋል። ሰው ማለት ለሱ ኔጋ መጽሐፍ እራሱ ከብዶት ለሱ ኢንቦክስ አድርጎ አግቢ ይበላት ማለት እኔ በየ አይነት ለሰራት ለሰራውት ባል መቶ የሚገባበት ትሪዝን ያልገባኝ ማለት የእኔ ድስት ይጨረቅ ያንን ለማድረግ ይህን እያልኩ ያለሁት ይሄ በቃ የዛን ያህል ቀላል ነው ሀሳብ መስጠት ማለት ሰው ላይ አምጥተ መዘፍዘፍ በጣም ቀላለሁ። ሀሳብ ሲሰጥ ከቤተሰብም ይጀምራል። አሁን ቤተሰብ በብዛት ለሴት ልጅ ስኬት የሚባለው ትዳር ማለት ለአቅመ ሔዋን ከደረሰች በኋላ ትምህርቷ ምናምን ከጨረሰች በኋላ አግቢ ትባላለች፣ በቃ ፑሽ ትደረጋለች፣ የለም ወይ ምናምን ትባላለች እና እሷ ሬ ሌላ ትሆን ትችላለች። እሷ የምታስበው ሜይ ቢ ወይ በጓደኝነት የምትቆይ ትችላለች፣ ወይ ደግሞ ጓደኛም ባይኖራት የራሷ አላማዎች ይኖራታል። ግን ቤተሰብ በጣም ያስጨንቃል። ለወንድ ልጅ ደግሞ ትልቁ ስኬት የሚባለው የሆነ ገንዘብን ሜክ ማድረግ ነው። እሱ የሚያስቡ እኔ አሁን እዚህ ላይ ሀሳብ አለ፣ አልጨረስኩም። ማሳቢ ለዛ ይቅርታ። አንደኛ ቅድም ሙሌ ያለው አማርኛ አማርኛው ጠፋብኝ። ምን ነበረ? ለክብር ማድረግ ወግ ምናምን በጣም በጣም ሮንግሊ ኢንተርፕሬት የተደረጉ ነገሮች ናቸው። እኔ ይህን ስል ከትዳር ጋር አገነስቶኛ አይደለም፣ ነግረ ነው። የፈለገ ብትሞላ ወይም ደግሞ የፈለገ ብታደርግ ያንን ኮንክሉድ ማድረጊያው ትዳር ወይም አንተ መውለድ ምናምን ከሆነ ዜሮ ነው ማለት። በዜሮ ማጣፋት ነው የሚሆነው ለዛ ሰው። ለምሳሌ እንትን አላት እኮ ግን ከተባለበት ያ ህይወት ልክ አይደለም። ለምሳሌ እናንት እናንት ይሄ ሁሉ ሀሳብ የሚሰጠው ማህበረሰብ ውስጥ ነው የሚያደግኩት ኖ ስል ያደግኩት እዛ ውስጥ ነው እኔ ለምሳሌ ኢንስፓየር የማያደርገኝ ቻይልዱድ ካለኝ ወይም ልጅነቴ ላይ ያንን ሞቲቬት ቅድም እንዳልከው ሞቲቬት የሚያደርገኝ ያየሁት ነገር ከሌለ ከዛ እንደገና ደግሞ ገና ለገና ሀሳቦች እንዲቀሉ የሚሰጡ ነገሮች እንዲቀሉልኝ ብዬ ወይም ፓኬጁን ታሟላለች ተብሎ ለመባል አላገባውም። ነው እና ልጅ ወይም ቤተሰብ መመስረት አንድ በቃ ከማገባው ሰው ጋር ነው የሚጠቃለልብኝ። ዝም ብሎ አይደለም ለምሳሌ ታይሜ ስለሄደ ወይም ደግሞ በቃ ያ በጣም የሚያሰጋ እድሜ ላይ ስለሆንኩኝ ምናምን አላደርገው ሊቀር ይችላል። ይሄ አቋሚ ነው፣ ረዥም ዓመት አቋሚ ነው ይሄ። ከዛ እንደገና ደግሞ በምወደው ሰው ነው አልደራደር። በጣም ምወደውን ሰው ነው ማግባት የምፈልገው። እያንዳንዷ ሞመንት ለእኔ ፊክሽናል ስቶሪ ላውራባቸው አይደለም እኔ አሁን ልብ ወለዳ የሚለው ላይፍ ስታይል ምን አይነት መሰለ የምልህ አሁን እያንዳንዷ ሞመንት በጣም ብዙ ሰዎች የሚሉት ነገር ነው። በነገርሽ ላይ አንቺ ብቻ አይደለም፣ በጣም ብዙ ሰዎች እያንዳንዷ ሞመንት በጣም መታምር፣ በጣም ጣፋጭ ሌሎች ሰዎች ትዳር ውስጥ ያለውን ውጣ ወረድ እንደሚዲፋይን እንደሚያደርጉት ሳይሆን በጣም የተሻለ በሚዋደዱ ሰዎች መካከል የሚደረግ ቆንጆ ግንኙነት እንዲሆን ይፈልጋሉ። ልቦለዳዊ ስል እሱ ነው እያልኩ ያለሁት እንጂ ምንትን ድራማቲክ እያልኩ አይደለም። አለም ላይ የሌለ ግን የሆነ ሪፈርም ያደርገው እኔ እያልኩ ያለሁት ስቲል ሰዎች ሲኖሩ የሚኖሩ አሉ። በጣም ብዙ ሜሶች አሉ ላይፍ ውስጥ የሚመጡ ነገሮች። እሱም ሆኖ ግን በተቻለ መጠን ሰርቫይቭ አድርጌ በጣም አሪፍ ኑሮ ኖሬ ወይም ደግሞ እኔ ምሽ ማደርገው ኑሮ ኖሬ መኖር ነው የምፈልገው። ያ ማለት ይሄ የተስተካከለ ኑሮ፣ ፋይናንሻል ኢሹ የሌለበት ኑሮ ምናምን ማለት አይደለም። እኔ የሱ ፕራዮሪቲ እሱ የኔ ፕራዮሪቲ ሆኖ መኖር በቃ በጣም ማለት ይሄ አለ ይባላል። ግን ደግሞ ሲገባ የምናያቸው የምንሰማቸው ነገሮች አይደሉም፣ ፊክሽን አይደሉም። የምንሰማቸው ነገሮች ሪያሊስቲክ ናቸው። ከመደበኛው በምን ይለያል? ሲድ ለማመድ ስታገቢ ትተያዋለሽ ምናምን ይሉካል እኮ ያገቡም ሰዎች እኮ ይሉካል። ማለት በቃ ይቀራል ይሄ ምንም ዝም ብሎ የመጀመሪያ ሰሞን ነው ምናምን እንደዛ አይደለም። ልጄ መጥቶ ብቻውን አይደለም የሚኖረው እኔ ልጄ ባሌ ነው የምንኖረው ቤት ውስጥ እንደዛ ነው መኖር የምፈልገው የሚተዋለም የለኝም። ትዳር መጥቶ በግልሽ የነበረሽን ላይፍ ስታይል ሊያስቀይርሽ እንደሚገባ ታስብ አላስብም? ከዛ ደግሞ በፊት ድሮ እኔ አጥቸዋለሁ ብዬ ማስባቸውን ነገሮች አሉ። እሱ እሱን አንትን እዚህ ውስጥ መፍጠር ፈልጋለሁ። ያን ካልፈጠረልኝ ጋብቻ ወይም ደግሞ ትዳር እሱን ካልፈጠረልኝ እኔ በጣም ደስተኛ ነኝ ብቻዬን። ሶ ግዴታ አይደለም እኔ ማንም አይኖርለን ኑሮን ማንም ነውግታነገውተሽ አንድ ግዴታነቱን አውጪው፣ የሰዎችን አስተያየት አውጪው፣ ከእድሜ ጋር የሚደረግ ሩጫን አውጪው። በነገራችን ላይ እያንዳንዱ ነገር እኮ ካለሽ ህይወት ውስጥ ተነስተሽ ወደተወር ይገባኛል። ግን እነዚህን ነገሮች አውጥተሻቸው ብቻውን ስታዩ ብቻውን ፒርሊ ማን ነው የሰዎችን ክርክር የእኛን ሀሳብ ምናምን አደለም። ራስሽ ስታዩ ትዳርን እንዴት ነው የምታዩ? ይጠቅመኛል ብለሽ ታስቢያለሽ ወይ? ይጠቅመኛል ብልበት፣ አሁን ኤክስፕሌን እያደረኩ ያለሁት ለምሳሌ የሚጠቅመኝ እነዚህ ነገሮች ሲኖሩ ነው። የሚጠቅመኝ ስል ለምሳሌ አንድ ሰው ስጨምር እኔ የነበርኩበት ነገር ላይ ሀፒነስ የሚጨምርልኝ፣ እኔ ጋር ቲም የሚሆን አብረን ቢውልድ የምናደርገው በጣም ትልቅ ነገር የሚታየን ሰው ካልሆነ ሰውዬው ስላለ ብቻ ወይም ደግሞ ኦፕሽን ስላለኝ ብቻ አልገባም። በጣም ኢሞሽናል አታችመንት ትፈልጋለህ። ገባኝ። ገፊ ምክንያቶቹን ነው እንጂ የምታያቸው፣ መውለድን ትደግፊያለሽ። እኔ ደግሞ ምንድን ነው መሰለሽ፣ አሁን ቅድም ያልሻቸው ፋክተሮች ወደ ትዳር መግፋት የለባቸውም ብዬ አምናለሁ። እስካሁን ድረስ በአብዛኞቻችን የማናገባበት ምክንያት ለማግባት ሬዲ ያለመሆናችን፣ ማለት ፋይናንሺያሊ እና በሌሎች ሁኔታዎች ሬዲ ያለመሆናችን ብቻ ሳይሆን ማፍቀር አለብን የመጀመሪያው ነገር፣ ለማግባት ፍቅር የሚባል ነገር አለ። ልክ ቅድም አንቺን ቦለዳዊ እንዳልኩሽ ማፍቀር አለ። ኢሞሽናሊ መገናኘት አለብኝ ከሆነች ሴት ጋር፣ አለበለዚያ በፍጹም ለምን እንዲህ በአናት ያልተከልም ጸጉር ዚህ ድረስ ለምን አይገባም? ለምን አርጅቼ በሽምግልና ላይ አልሆንም? ሌሎች ነገሮች አስተካክላለሁ እንጂ ይሄ ሊገፋኝ አይችልም ወደ ትዳር ኢሞሽናሊ አታችመንት ያስፈልገናል፣ በእኔ እና በማግባት ሴት መካከል የሚፈጠር ማለት ነው። ከአሁኑ አታስቀይማት፣ ግን በዛች ያለ በጣም ነው እምወዳት እኮ እየሰማች ካለች እራሱ በጣም እንትን ነው። ግን ምን እላችሁ ነው ባጭሩ፣ ማንም ሰው ቢሆን ነው የምልሽ። አንቺ እንዳልሽው ይለያያል። አሁን ለምሳሌ ትዳርን ባይት ሰልፍ ያን ያህል አስፈላጊ አይደለም ብሎ ማለት፣ ትዳር ለምንድን ነው በጣም ኦቨሬት ተደርጓል ስለ ትዳር የሚወራው ኢንፎርሜሽን ኦቨርሬት ተደርጓል ትዳር በጣም በህይወት ውስጥ መሰረታዊ ነው የሚለው ሀሳብ አስፈላጊ አይደለም በሚሉ ሰዎች መካከል እና አሁን አንቺ በዘረዘርሻቸው ነገሮች መካከል ልዩነት አለ አንቺ የፈለግሽው ነገር ወደ ትዳር ውስጥ ለመግባት እነዚህ ነገሮች አስፈላጊ ናቸው እነዚህ ካሉ ሙሉ ፓኬጁን ይዞ ወደ ትዳር መግባት ፈልጋለሁ አያስፈልግም ኦቨርሬት የምንለው ደግሞ ነው እኚህ ነገሮች ስለማይኖሩት ነው ኤክስፔክቴሽኑ እና ሪያሊቲው ሚት ስለማያደርግ ነው ነው አያስፈልግም ለሚደርሱት እኔ ፐርሰናል ስለዚህ ኤክስፔክቴሽኑ ቅድም ልብ ወለዳዊ ማለቴ ስህተት አይደለም ማለት ነው። አይደለም። እኔ ደግሞ ሰዎች ይሄ በቃ ምንድነው አበቃልኝ አበቃ በቃ አሁን ላስት ታይም እዚህ ይላል ስናወራ በቃ ከዚህ በኋላ ላይፍ አበቃ አለቻ አንድ ፍሬንዳችን እንደሱ አይነት ፊሊንግ መኖር የለበትም አሉ። ጥቂት ትዳሮች እኮ አሉ። በጣም ኤቭሪዴይ ደስ እያለ በጣም ሀብታም ሆኖ አይደለም፣ በጣም የተመጣደቀ ኑሮ ኖሯቸው አይደለም ምናምን ግን ቤተሰቡ ራሱ የሚሰራው የራሱ ስትራክቸር አለ። ያ ቤተሰብ የሚሰራው ሰው አብዛኛው ማጆሪቲ ውስጥ ስለሚገባ ነው እንጂ ቤስት ቨርዥናቸው እንዲሰጡ ቅድም ያለው ይሄ ኦቨር ሬት ነው የሚለው ነገር ላይ አይደርስም ነበረ። ምክንያቱም ሁሉም ሰው የራሱ ሬት ይሰጣል ማለት ነው። ስለዚህ የግለሰቦች ነገሩን ለማሳመር የሚሄዱበት ወይም ነገሩን ኢንተርፕሬት የሚያደርጉበት ሲኖሩ ነገሩን የሚያበለሻሹበት መንገድ ነው እንጂ አሁንም ቢሆን አሁንም ቢሆን ሀሳቤ የማይቀየረው በአንቺ እንትን ላይ አሁንም ቢሆን የትዳርን አስፈላጊነት አይደለም ጥያቄ ውስጥ ያስገባሹ ኦኬ ራሱ ናሽ፣ በአጠቃላይ ሰዎች አንድ ባል ወንድና ሴት አንድ ላይ ሊኖራቸው አስፈላጊ ነው፣ አስፈላጊ አይደለም ያን ያለም ለምሳሌ አሁን እኮ ዴሊ እንግዲህ አሁን በጣም አስቸጋሪ ነገር መሰላችሁ፣ በየቀኑ ብዙ ነገሮች እንሰማለን እና ያለን ይባላሉ ከዛ ግን ህዝብ ደግሞ ተፈርቶ ይህን ደሞ ብለው ሰዎች ደሞ ከሌላ ነገር ጋር እያይዙታል እንትንን ለማፍረስ እየሄድኩ ያሉ ይመስላቸዋል፣ ምናምን ይባላል። ብዙ ሰዎች በመበደል ብዛት በነገር ውየው ላይ በጣም ኢነርጂ በማውጣትና በመድከም ብዛት አቢዩዝ በመደራረግ ብዛት ምናምን ኦቨርሬትድ ነው ምናምን ምናምን ይላሉ። ከሱ ነው ቅድም መነሻችን ነበር። ግን በብዛት እንደዚህ እንደዚህ አይነት ትዳር ብዙ የሚፈጠረው ካለ መዋደድም ብቻ አይደለም። መዋደድ አንድ ትዳር ብቻ አይሆንም። በይዘው በደንብ መተዋወቅ ማለት ያንን ሰው በደንብ ማወቅ፣ ጊዜ ውስጥ ደግሞ ማወቅ። አንዳንዴ አሁን ትዳር ውስጥ ከገባ በኋላ አዳዲስ ባህሪዎች አፕን ያደርጋል። አምስት አመት እና ስድስት አመት ቆይተው ድንገተኛው የሆነ ባህሪ እንትን ያደርጋል። ስለዚህ ስላልተዋደዱ አይደለ፣ በደንብ ስላልተጠናኑ። ስለዚህ ወይ ሀሳብ አሁን እኮ መጣና አሁን ገባኝ እኔ እስራኤል ያስፈልጋል ወይ ሰው እንዲህ እንዳለ ማርጀት ቦታ ይችላል። በእምነትም ብንሄድ በእምነትም ብንሄድ ሰው ብቻውን እንዲሆን አልተፈቀደም ማለት አብሮ ትዳር የሚባለው ተቋም ተፈጥሯል። በሁሉ በኦርቶዶክስ በሙስሊም በተለያዩ ሃይማኖቶች ብናየው ሶ ትዳር እኔ አሁን ወደ ትዳር ውስጥ ስገባ አዲስ ምዕራፍ ማረ ማላቀውን ነገር ያየውበት ነው። እንደጓጓ አድርጎኛል በቃ ልጅ ክሬት ሲደረግ ልጃችንን ስንወልድ እራሱ ደስ እያለ ነው የሚሆን። ለካ የምወልድለት ዓላማ አለኝ ብዬ እንዳስብ አድርጎኝ ከዛ ደግሞ እኔ በቤተሰብ ውስጥ ሳድግ፣ በቤተሰብ ውስጥ እኔ ሲያሳደገኝ የማየውን ነገር እኔ ደግሞ አሳዳጊኝ ደግሞ አይቼዋለሁ እና ምንድነው ትዳር ውስጥ ስትገባ ትዳር ሌላ ኬሚስትሪ ነው። የምር የምትዋደድ ከሆነ የምር በጣም የምትባባና የምትተዋወቅ ከሆነ ውስጥ ያለው ነገር ደስ ይላል። ሰዎች አይጣሉ ማለት አይደለም፣ በትዳር ውስጥ ዝም ብለው እንደምታዩ። አሁን አንዳንዴ የሶሻል ሚዲያ ላይ ፖስት ሲደረግ ይሄ ደስ የሚሉ ትዳሮች ባለ ትዳሮች ነው ይባላል። ውስጥ ግን ባለመግባባት ውስጥ ይሄ አይግባቡም፣ ጭቅጭቆች ይኖራሉ፣ ግን እዛው ይፈቱታል። ሶ የምር የምትዋደድ ከሆነ የምር የምትግባባ ከሆነ አንዳንዴ ደግሞ ችግሮ ሲመጡ ችግሮችን ሶልቭ የምታረግበት ሜካኒዝም እርስ በርስ ወደ ሌላ ቦታ ወደ ቤተሰብ ሳይወጣ እዛው የምትፈታ ከሆነ ደስ የሚል ነገር ነው። ከዛ ደግሞ ልጆች ሲጨመሩ

ማግባት እንዳለ አለማግባት አብሮት የሚመጣው ኦፕሽን አይደለም? ወይ ነው አይደለ? ነገር ሰዎች በጣም እየበዙ ነው። አለማግባት ኦፕሽን፣ ማግባት ወይ አለማግባት። በኢትዮጵያ ላይፍ ስፓን ስንኖር ስልሳ ዓመት ወይ ሰባ ዓመት ነው። አንዱ የህይወት አንዱ እንደ መኖሪያ በቃ ህይወት ትርጉም የሚኖረው ትዳር ነው። ይሄው ባልኖር ዝም ብዬ ብቻዬን በሆን እሰራለሁ፣ ገንዘብ ሜክ አደርጋለሁ። ከዛ በኋላ ደስታ ነው የሚገዛልኝ? ደስታንም የማገኘው በኔ ውስጥ በፈጠርኳቸው ቤተሰብ እንትኑስ ይሄ ቤተሰብ ውስጥ ተቋም ውስጥ ተቋም ውስጥ ትልቁ ተቋም ውስጥ ነው ብቻዬን በማድረገው ነገር ውስጥ የፈለገ ብር ያላችሁ ሰዎች እኮ ደስተኛ አይደል። ለብር በጣም ይሰሩና ገንዘብ ይካሩውና እነሱ በጣም ለጓጉት ይሄ ህንጻ ልብ በላቸው የተለያየ ነገር በላቸው እሱን ካገኙ በኋላ ግንብ ነው የሚሆን ለነሱ አራት በላት በቂ ነው። ከዛ በኋላ ምን አለበት ልጆች በኖሩ ምን አለበት ትዳር በመሰረትኩ ብሎ ያስባል። ሶ ለእኔ እያንዳንዱ በምኖርበት ህይወት ውስጥ በባይበለም መነሻዬ መሰረቴም ባይበለም ስለሆነ ትዳር እየኖርኩኝ በጣም አስፈላጊ ነው። አብሬ መኖራለኔ ግን ሀሳብ መልመሰል ዞሮ ዞሮ ሰዎች የግል ውሳኔያቸው። ሁሉም ሰው የራሱ እውነት አለ። ቅድም አንቺ እንዳልሽው ሁሉም ሰው ለትዳር ይሆናል። ሁሉም ሰው እዛ ህይወት ውስጥ ግዴታ ይግባ አይደለም የሚለው ግን ምከርብባል ባል ታናሽን ምከርብባል የምወደውን ሰው ምክር ባል ውለድ አግባ ለምለው እኔ ነገሩን እንዴት ነማየ መሰለ፣ ፍቅር ላይ በጣም ጎበዝ የሆኑ ሰዎች አሉ። ፍቅር መስጠት ላይ መንከባከብ ላይ ምናምን። ፍቅር ሽርሽር ነው፣ የምትዝናናበት የምትወደው ደስ የሚል ነገር ነው ያለበት። ብዙ ሰዎች እዛ ላይ ፈይላ ያደረጉ በተለይ ከወደዱ። ትዳር ግን ኃላፊነት ነው፣ ሽርሽር አለ ትዳር ውስጥ ስትገባ፣ በትንሹ ፊት ለፊት ባሉ ምሳሌዎች ቤት ኪራይ መክፈል አለበት የሚበላውን ማቅረብ መቻል አለብ። የምታገባውን ሰው ስሜት ዕለት ዕለት ይቀያየራል። የኛ የራሳችን ስሜት መጠበቅ አለብህ። ሰው ማክበር አለብ። ቤተሰብ ይጨመርበታል። በጣም ብዙዎቻችን ኃላፊነት ፓርቱ ላይ እንወድቃለን። ዳቷ የፍቅር ስሜቱ ላይ ከዚህ ሰው ጋር መኖር አለብኝ ብለው ብዙ ሰዎች ይገቡና ትዳር ውስጥ ሲገባ ብዙዎቻችን እንዝረከረካለን። ኃላፊነቱን አንችለው። ከግድ ውሳኔ አንፃር ለዚህ ግዙፍ የሆነ ኃላፊነት በቂ ነኝ ብለህ ካሰብክ ትዳር ቆንጆ ነው። ሰዎች በትዳር ውስጥ ራሳቸውን አጥተው ሊሆን ይችላል። በጣም ለከፍተኛ ጭንቀት ተዳርገው ሊሆን ይችላል። ብዙ ጉዳቶች ትዳር ውስጥ የገጠማቸው ሰዎች አሉ። የእነሱ ህይወት ያለ ምን ሆነ ብለህ የምትማርበት እንጂ ትዳር አስቀያሚ ነው ብለህ የምትወጣበት አይደለም። ገባ? ውሃ ውሃ ቆንጆ ነው አይደል? ውሃ ደግሞ ሊበከል ይችላል። ገባ? ትዳርም ተበክሎ ስለ ትዳር መጥፎ ነገር እንድታስብ ሊያስገድድህ ይችላል። ግን ለአንተ ውሳኔ የሰማሃቸው ነገሮች ሁሉ አስተዋጽኦ አላቸው፣ ግን መጥፎ ናቸው ብለ ደምድመ እንድትወጣባቸው መሆን የለበትም። ብዙ ጊዜ ካያቸው በሶሻል ሚዲያ ሰለብሪቲዎችም ሊሆኑ ይችላሉ። በጣም የምንወዳቸው የምናደንቃቸው ሰዎች ሊሆኑ ይችላሉ። በጣም ብዙ ሰዎች መልክ፣ ቁመት፣ የላይፍ ስታይል ይሄ አላደለ ይሄ ሶልሜት ነው የሚባለውን ነገር ይመርጣሉ ቢያገኙ አውርተው የሚግባቡትን ሰው ምናም በጣም ጎበዝ እና ጥበበኛ ሴቶች፣ ደግሞ ከሚወዱት ሰው በላይ ኃላፊነት የሚችል ሰው ይመርጣል። ብዙ ጊዜ ካያችሁ ስም መጥቀስ አንችልም እንጂ ኃላፊነት የሚመርጡት ሰዎች ብዙ ጊዜ በትዳር ላይ ስኬታማ ናቸው። ለምን? ፍቅር ብዙ ጊዜ የውዮባት ነግረኛለ። መጀመሪያ በነበረው ግለት ይቀጥላል አይመስለኝም፣ አይደል?